ጤና ይስጥልን፣ ክቡራትና ክቡራን ተመልካቾች እንደምቆይታችኋል። ከገበሬው ቴሌቪዥን የሰዓቱን ዜናዎች ይዘን ቀረብን። ሀብታሙ አብርሃምና ወይንሸት ዘውዴ ዜናውን በመምራት አብረናችሁ ቆይታ እናደርጋለን። ውድ ተመልካቾቻችን በቅድሚያ አጫጭር ዜናዎቻችንን ወደ እናንተ እናደርሳለን። በኢትዮጵያ የድርሻ ገበያና ልውውጥ ወይም ስቶክ ማርኬት ኤንድ ኤክስቼንጅ መጀመር ኢትዮጵያ የእድገት ትልሟ እውን እንዲሆን አዳዲስ ካፒታል በመሳብ ጨዋታ ቀያሪ ትሆናለች ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። የኢትዮጵያ ኢንቨስትመንት ሆልዲንግስ ቦርድ ኢትዮ ቴሌኮም ሕዝባዊ ለመሆን ያለውን ዝግጁነትና የካፒታል ማርኬት ባለስልጣን በኢትዮጵያ የካፒታል ገበያን ወደ ስራ በማስገባት ላይ የደረሰበትን ደረጃ ገምግመዋል። ይህን ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው በኢትዮጵያ የድርሻ ገበያና ልውውጥ ወይም ስቶክ ማርኬት ኤንድ ኤክስቼንጅ መጀመር ኢትዮጵያ የእድገት ትልሟን እንዲሆን አዳዲስ ካፒታል በመሳብ ጨዋታ ቀያሪ ትሆናለች ሲሉ ገልጸዋል። ይህም ለአገራችን አጓጊ አዲስ ምዕራፍ ይሆናለም ሲሉ አክለዋል። መረጃውን ያገኘነው ከጠቅላይ ሚኒስትሩ ማህበራዊ ትስስር ገጽ ነው። ሰላሳ ሰባተኛው የአፍሪካ ህብረት የመሪዎች ጉባኤ ኢትዮጵያ የተከበረችበትና የተመሰገነችበት ነው ሲል የውጭ ጉዳይ ሚኒስቴር አስታውቋል። የመሪዎች ጉባኤ መጠናቀቅን አስመልክቶ የውጭ ጉዳይ ሚኒስትር ዴታዎች አምባሳደር ምስጋኖ አረጋና አምባሳደር ብርቱካን አያኖ በጋራ መግለጫ ሰጥተዋል። የውጭ ጉዳይ ሚኒስትር ዴታ አምባሳደር ብርቱካን አያኖ እንደገለጹት ሰላሳ ሰባተኛው የመሪዎች ስብሰባና ና ቀደም ሲል የነበሩ ስብሰባዎች በስኬት ተጠናቀዋል። በአፍሪካ ህብረት ጉባኤ ሀገራችን የተከበረችበትና ና የተመሰገነችበት ነው ያሉት አምባሳደር ብርቱካን ጉባኤው ያለምንም የጸጥታ ችግር የተጠናቀቀ ነው ብለዋል። እንግዶች በክብር መጥተው በክብር ተሸኝተዋል። በየዓመቱ ለእንግዶች አዳዲስ ነገር አስለምደናል። በቀጣይም ከፍ ባለ ሁኔታ ለመቀበል ዝግጅት ይደረጋልም ነው ያሉት አምባሳደሯም ስብሰባው በስኬት እንዲጠናቀቅ ከስብሰባው ቀደም ብሎ ለሶስት ወራት ያህል ዝግጅት ሲካሄድ ነበር ያሉት አምባሳደር ብርቱካን 35 ተቋማትን ያሳተፈ ዝግጅት የተደረገ ሲሆን እንግዶችን ለመቀበል በሌሎች ሀገራት ያልተለመዱ የእንግዳ አቀባበል ተደርጓል። ይህም ኢትዮጵያን ያስከበርና በልዩነት የታየ መሆኑን ገልጸዋል። በተደረገላቸው አቀባበል እንግዶችም ምስጋናን አቅርበዋል። ሚኒስትሮችም እንግዶችን ሲቀበሉና ሲሸኙ ስለ ሀገራችን ነባራዊ ሁኔታ እያስረዱ መሆኑንም አክለዋል። በጉባኤው ኢትዮጵያን ጨምሮ 49 ሀገራት በተለያዩ ልዑካን ቡድን ተሳትፈዋል። ከጉባኤው ጎን ለጎን ስኬታማ የጎንዮሽ ስብሰባዎችና ጉብኝቶች መካሄዳቸውን ገልጸዋል። ለስብሰባው መሳካት የመገናኛ ብዙሃን ትልቅ ሚና እንደነበራቸው የገለጹት አምባሳደሯ በተለያየ መንገድ ለህብረተሰቡና ና ለዲፕሎማቲክ ማህበረሰብ መረጃዎች ላደረሱ የመ መገናኛ ብዙሃን አካላትን ምስጋናን አቅርበዋል። የጎላ ህመም ችግር ባያጋጥምም ሰባ ለሚሆኑ እንግዶች ህክምና ተሰጥቷል ብለዋል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ምስጋኑ አርጋ በበኩላቸው የአፍሪካ ህብረት መቀመጫነትን እንደ እድል ያገኘ ነው አይደለም። ከአድዋ ድል ጀምሮ ለጥቁር ህዝቦች መብት መከበር ባደረግነው ጥረት የተገኘ ድል ነው ብለዋል። የኢትዮጵያ ሰራተኛ ማብራት ኮንፌዴሬሽን ይሰማከው በዓለም ስራ ድርጅት የጸደቁ አራት ኮንቬንሽኖች እንዲጸድቁ የግንዛቤ ፈጠራ ዘመቻ ጀመረ። ኢሰማኮ ኮንቬንሽን 189፣ 190፣ 97 እና 143 ለተጋላጭ የቤት ሰራተኞች፣ ፍልሰተኛ ሰራተኞች እንዲሁም በስራ ቦታ ጥቃትና ትንኮሳ ሰለባዎች ኑሮ ለሚኖረው አዎንታዊ ለውጥ ይደግፉ፣ ያግዙ፣ ያጽድቁ በሚል መሪ ሀሳብ ስምምነቶቹ ጸድቀው የሀገሪቱ የሕግ አካል ሆነው ተግባራዊ እንዲደረጉ የሚያስችል የግንዛቤ ማስጨበጫ ዘመቻ አካሂዷል። በመድረኩ ከፍተኛ የመንግስት የስራ ኃላፊዎች፣ የህዝብ ተወካዮች ምክር ቤት አባላት፣ የዓለም ስራ ድርጅት ተወካይ፣ የሰብአዊ መብት ተሟጋቾች፣ የሲቪል ማህበረሰብ ድርጅቶች እና የአሰሪ ተወካዮች ተገኝተዋል። በመረጃ መተላለፊያ የፋይበር ኦፕቲክስ ገመድ ላይ በደረሰ ጉዳት የአገልግሎት መቋረጥ እንዳጋጠመው የኢትዮጵያ ንግድ ባንክ አስታውቋል። በባንኩ መረጃ ማስተላለፊያ የፋይበር ኦፕቲክስ ገመድ ላይ በደረሰው በዚህ ጉዳት በባንኩ አገልግሎቶች ላይ ማለትም በቅርንጫፎች በኢንተርኔት ባንኪንግ፣ በሞባይል ባንኪንግ እንዲሁም በሲቢኢ ብር የአገልግሎቱን መቋረጥ እንዳጋጠሙ ነው የገለጸው። አገልግሎቱን መልሶ ለማስጀመር ከሚመለከታቸው የባለድርሻ አካላት ጋር በጥምረት በከፍተኛ ርብርብ እየተሰራ በመሆኑ ደንበኞቹ በትዕግስት እንዲጠብቁት ሲል ባንኩ ጠይቋል። የትውልዳችሁን ያስከብራችሁ ተመልካቾች፣ ከገበሬው ቴሌቪዥን የሚተላለፈው የሰዓቱ ዜናውንም እንደቀጠለ ነው። በዝርዝር ወደምንመለከታቸው የሀገር ውስጥ ጉዳዮች አለፍን። በዓለም አቀፍ ደረጃ ከጊዜ ወደ ጊዜ እድገት እያሳየ ከሚገኙ ዘርፎች መካከል የቱሪዝምና ሆስፒታሊቲ ኢንዱስትሪ ይጠቀሳል። ደንበኞችን በአግባቡ ከመያዝና ተመራጭ አገልግሎት ሰጪ ከመሆን አኳያ በተለይም ሆቴሎች በስፋት ሊሰሩባቸው የሚገባ ጉዳይ ነው። ኢትዮጵያ አይነተ ብዙ የታሪክ የባህልና የተፈጥሮ መዳረሻዎች አሏት። እነዚህን መዳረሻዎች በሚገባ ከማስጎብኘትና በቂ የሆነ ዓለም አቀፍ ደረጃን የሚመጥን ሆስፒታሊቲ በመስጠት ረገድ ክፍተት እንዳለ ይነገራል። ባልደረባችን ንጉሱ በቃሉ የዘርፉን ባለሙያዎች አነጋግሮ ተከታዩን ዘገባ አሰናድቶልናል። አብረን እንከታተል። የቱሪዝምና ሆስፒታሊቲ ኢንዱስትሪ በዓለም አቀፍ ደረጃ ከጊዜ ወደ ጊዜ እድገት እያሳየ ይገኛል። በዓለም አቀፍ የጉዞና ቱሪዝም ካውንስል መረጃ መሰረት በዓለማችን ከ200 ሚሊዮን በላይ የሚሆኑ ሰራተኞች በዘርፉ ተሰማርተው ይገኛሉ። መረጃው ለሚቀጥሉት አስር ዓመታት በዘርፉ የሚፈጥረው የስራ ዕድል በየአመቱ ሁለት በመቶ እድገት እንደሚኖረው ይተነበያል። ይህም እየጨመረ ካለው የዓለማችን የጉብኝት ፍሰት መጠን ጋር ቁርኝት አለው። ኢትዮጵያ አይነተ ብዙ የታሪክ የባህልና የተፈ ጥሮ መዳረሻዎች አሏት። ነገር ግን ከቱሪዝምና ከሆስፒታሊቲ አኳያ ተቀናይቶ መስራት ላይ በተለይ ተገቢውን መረጃ በመስጠት ረገድ ክፍተት እንዳለ ባለሙያዎች ያስረዳሉ። ኢትዮጵያ ያለን ሀብት መሸጥ አልቻለም ብዬ አምናለሁ እና ደግሞ ማህበረሰባችን ለአገልግሎት ወይም ደግሞ ሰርቪስ ከመስጠት ካለው የልቦና ውቅር አንጻርም ወደ ገበያ ያንን ማውጣትና መሸጥ ችለናል ብዬ አላስብም። ያንን ያመጣው የተቀናጀ ከመጀመሪያ ቡክ ሲያደርጉ ጀምሮ ወይም አገሪቷን ለመጎብኘት ሲያስቡ ጀምሮ የሚያገኙት ኢንፎርሜሽን፣ የምንመልስበት ፍጥነት፣ ዋጋችን፣ ትራንስፖርት የምንሰጥበት መንገድ፣ እና መጥተው ደግሞ የሚያዩት የምንቀበልበት መንገድ፣ የእኛ የሰው ትህትና፣ አክብሮት ፍጥነት ቅልጥፍና እነዚህ እነዚህ ተያይዘው ከዛ ደግሞ ሊሄድ ሲልም የምናደርግለት የመሸኛ ነገር ከዛ ከሄደ በኋላ ደግሞ ፊድባኩን የምንቀበልበት መንገድ ይሄ በሙሉ ከዛ ጀምሮ ያለው ሩት በትክክል ተቀናጅቶ ካልሰራ የሚመጡት ከስተመሮች የሚያስታውሱት ነገር አይኖርም ማለት ነው። ካላስታወሱት በደንብ ደግሞ ደስ ብሏቸው ካልሄዱ ከጠበቁት በላይ ሆኖ ካላገኙት ለሌላ ሰው ጎብኙ ብለው አይልኩም። በዛ ምክንያት ቱሪስት አይጨምርም ማለት ነው። በዚህ መሀል ውስጥ ደግሞ ብዙ ተዋናዮች አሉ። አንደኛ የቱርን ትራቭሎች አሉ፣ ኤርላይንስ አለበት፣ ከዛ ደግሞ ሆቴሎች አሉ፣ ከዛ አስጎብኚዎች አሉ፣ እዛው ላይ ደግሞ የሚጎበኙ ቦታዎች አሉ። የእነሱ ሁሉ ይሄ ሆሊስቲክ የሆነው ነገር በደንብ ካላስተካከል ነው ቱሪስት የሚመርጥበት ምክንያት ያጣል ማለት ነው። ኢትዮጵያ የሆቴልና ቱሪዝም ኢንዱስትሪን የጀመረችው ከእቴጌ ጣይቱ ሆቴል መመስረት በኋላ እንደሆነ ይነገራል። ነገር ግን እስካሁን ሀገሪቱ ከዘርፉ ማግኘት ያለባትን ጥቅም እንዳላገኘች መረጃዎች እማኝ ናቸው። ለዚህ ደግሞ እንደ ምክንያት በአብዛኛው ዘርፉ በቂ ስልጠና ባልወሰዱ ባለሙያዎች መመራት ሌላው ማነቆ ሆኖ ይጠቀሳል። ቱሪዝም እና ሆቴል ሆቴል ያው የቱሪዝም አንዱ ኮምፖነንት ነው። ቱሪዝም እንደ ዘርፍ በሀገራችን በርካታ ስራዎች መሰራት ቢገባቸውም በሚገባው ደረጃ ተሰርቷል ብዬ አላምንም። ዘርፉ በባለሙያ መመራት መቻል አለበት። ይሄ ምንም ጥያቄ የለው። እንግዲህ በባለሙያ ስንል ከታች አንስቶ እስከ ከፍተኛ ደረጃ ያለው እርከን ድረስ በሆቴልም በለው በሪዞርትም በለው በሬስቶራንትም በለው በግልም በመንግስትም ተቋማት በለው በየትኛውም ዘርፍ የቱሪዝምን አገልግሎት የሚሰጡ ተቋማት በባለሙያ ተመርተው መሰራት መቻል አለባቸው። ይሄንን ለማድረግ እንግዲህ ያለፉት 15 20 አመታት የመንግስትም የትምህርት ከፍተኛ ትምህርት ተቋማት ዋነኛ ግባቸው ለኢንዱስትሪው ክህሎትና እውቀት ያለውን የሰው ኃይል ማፍራት ላይ መሆን መቻል አለበት። ግን የሚፈራው ባለሙያ ደግሞ ዘርፉ የሚፈልገውን ክህሎት ተላብሶ መውጣት መቻል አለበትና ከምናስተምራቸው ክፍል ውስጥ ከምናስተምራቸው ትምህርት በተጨማሪ ከኢንዱስትሪው ጋር የተገናኘ ተግባር ተኮር የሆኑ ትምህርቶችን መማራቸው በጣም አስፈላጊ ነው። የኢትዮጵያን የቱሪዝም ውጤታማነት ለማሳደግ የሰለጠነ የሰው ኃይል መሰረት ነው። የባለሙያዎች በቂ የሆነ የቴክኖሎጂ አጠቃቀምና የቋንቋ ብቃት ደግሞ ወሳኝ ጉዳይ ነው። እነዚህን ነገሮች አሟልተው ሲገኙ ዓለም አቀፍ የዘርፉ ባለሙያ በመሆን ተወዳዳሪ መሆን ያስችላቸዋል። የተማረ በሙያው ብቁ የሆነ ሰው ሲገኝ ቱሪዝም አብሮ ሊያድግ ይችላል። ምክንያቱም ቱሪዝም ሰርቪስ ኤክሰለንስ ነው። ማንኛውም ከስተመር ሲመጣ የሚፈልገው ኤክሰለንት ሰርቪስ ነው። ቤተር አይደለም፣ ጉድ አይደለም። የሚፈልገው የሚፈልገው ኤክሰለንት ነው። ይህን ለመሆን ደግሞ ምን አይነት ሰዎች ያስፈልጋሉ? የተማሩና ለሙያው ብቁ የሆኑ ሰዎች ያስፈልጋሉ። እነዚህ ደግሞ ለሙያው ብቁ የሆኑና የተማሩ ሰዎች ለማግኘት ፎከሳችን የቱሪዝም ማሰልጠኛ ተቋማት ላይ ነው። በቲቪቲ ሌቭል አሉ፣ በዩኒቨርሲቲ ሌቭል ይሰጣል። ሆቴል ማኔጅመንት፣ ሆስፒታሊቲ ማኔጅመንት፣ ቱሪዝም ማኔጅመንት ይሰጣል። የሚወጡት ሰዎችን ሪፋይንድ የማድረግ ወደ ኢንተርናሽናል ኤክስፖዘር የመውሰድ ቅድም ያነሷቸው ፖይንቶች አሉ። እኔ ራሴን እንድገመግም የሚያደረጉ ነገሮች ናቸው። ኤክስፖዘሩ ምንድን ነው? እነዛ ሰዎች በጣም ኤክሰለንቶች ናቸው። የቋንቋ ብቃታቸው ክንበት ነው፣ ከቴክኖሎጂ ያላቸው ሪሌሽንሽ በጣም ኃይለኛ ነው። ስለዚህ ከስተማሩ ሳትስፋይድ ሆኖ ከቱሪዝም የምናገኘው ነገር ከፍ እንዲል ይህን ነው መስራት ያለ የሰው ኃይሉ ላይ መስራት ያስፈልጋል። ኢትዮጵያ 16 የሚዳሰሱና የማይዳሰሱ ቅርሶችን በዩኔስኮ በማስመዝገብ ከአፍሪካ ቀዳሚ ሀገር ናት። በዓለም ላይ ደግሞ በርካታ የሚጎበኙ ቦታዎችና ጸጋዎችን በመላበስ ተጠቃሽ ናት። የኢትዮጵያ ከአምስቱ የኢኮኖሚ ምሰሶዎቿ መካከል ቱሪዝም አንዱ ነው። በመሆኑም እንደ ሌሎች ሀገራት ተጠቃሚ ለመሆን ፖሊሲዎች የበለጠ መቀረጽ እንዳለባቸው ባለሙያዎች ምልከታቸውን ያስቀምጣሉ። በተለይ ደግሞ ስብሰባዎችን፣ ኤግዚቢሽኖችን፣ ኮንፈረንሶችንና መሰ የቱሪዝም ኢንዱስትሪውን አንድ እርምጃ ከፍ የሚያደርጉ ሁነቶችን ለማስፋትና የማይስ ቱሪዝምን ለማሳደግ ሆስፒታሊቲ ላይ በደንብ መሰራትና ባለሙያዎችን ማብቃት እንደሚገባ ይገልጻሉ። ሰዎች ለሾፒንግ ይሄዳሉ፣ ሰዎች ለኮንፈረንስ ይሄዳሉ፣ ሰዎች የተለያዩ ሚቲንጎችን ለማድረግ ወደ ዱባይ ይሄዳሉ። እና ዱባይ በአሁኑ ሰዓት ቤስት ቢዝነስ ዴስቲኔሽን ነች ቢዝነስ ቱሪዝም ዴስቲኔሽን ነችና እኛም ኢትዮጵያም እንግዲህ ከዛ ትልቅ ሌሰን መውሰድ አለብን። ስፔሻሊ አሁን ኢትዮጵያ ካንትሪ አባል ሆናለች። ከዛ በመነሳት ብዙ ቢዝነስ ቱሪዝሙ ላይ ብንሰራበት የሻለ ነው። ነገር ግን ማነቆ ይሆንብናል፣ አንደኛ ያው ቅድም እንዳልኩ አሁን ሀገሪቷ ላይ ያለው ሲትዌሽን ትንሽ አስቸጋሪ ነው። በዛ ምክንያት ቱሪዝሙ ጎድቶታል። ስለዚህ ለዚህ ክራይስ ማኔጅመንት ስትራቴጂ ያስፈልገናል። ከዚህ ክራይስ ጋር የተያያዘ እንዴት ነው ሪከቨሪ የምናደርገው? ስለዚህ ይሄ ደግሞ የቱሪዝም ሚኒስቴር ትልቅ ኃላፊነት ነው። ሚኒስቴር መስሪያ ቤቱ የዚህ የክራይስ ማኔጅመንት ስትራቴጂ ቀርጾ ኢምፕሊመንት ያደርጋል የሚል ተስፋ አለኝ። በዳማት ሆቴልና ቢዝነስ ኮሌጅ አዘጋጅነት ከማየስ ቱሪዝም አንጻር የሆስፒታሊቲ ኢንዱስትሪው ፈተናና ተስፋ ላይ በሆቴል ኢንዱስትሪው ረጅም ዓመት ልምድ ያላቸው ባለሙያዎች ልምዳቸውን ባካፈሉበት መድረክ በሆስፒታሊቲ ማኔጅመንት የሰለጠነ የሰው ኃይል ለዘርፉ እንደሚያስፈልግ ተገልጿል። ክቡራትና ክቡራን ተመልካቾች በአገር ውስጥ በዝርዝር የምንመለከታቸው ዜናዎች አሁንም እንደቀጠሉ ናቸው። ኢትዮጵያውያን ያልገዛን ባይነት ጽናት የታየበት የካቲት 12 ሰማዕታት ቀን ታስቦ ውሏል። 87ኛው የካቲት 12 የሰማዕታት መታሰቢያ በዓል በአዲስ አበባ 6 ኪሎ በሚገኘው የሰማዕታት ሐውልት ተዘክሮ ውሏል። በበዓሉ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አበቤ የጥንታዊ ኢትዮጵያ ጀግኖች የአርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴና የኢትዮጵያ ቀይ መስቀል ማህበር የአበባ ጉንጉን አስቀምጠዋል። ውብርስት አግማሴ በዝርዝር ተመልክቶታል። ቀኑ አረብ ነው። ወቅቱ የካድጋሚ ኢትዮጵያ ላይ ጦርነት አወጀች። በወቅቱ የኢትዮጵያ መንግስትና አርበኞች ሀገርን ላለማስደፈር ከፍተኛ ተጋድሎ አድርገዋል። ንጉሰ ነገስት ቀዳማዊ ኃይለሥላሴ፣ የጣሊያንን ድርጊት አዲስ ለተቋቋመው የመንግስታቱ ማህበር ለማመልከት ወደ ውጭ ሀገራት ቢሄዱም ሕግና ሉዓላዊነት በወቅቱ ትኩረት ሊሰጣቸው ስላልቻለ ኢትዮጵያውያን በብቸኝነት የነፃነት ተጋድሏቸውን አጠናክረው ቀጠሉ። ንጉሰ ነገስቱም በብሪታንያ እንዲቆዩ ተደርጓል። ጣሊያን በአድዋ የደረሰ ያለባትን ሽንፈት ለማካካስና ኢትዮጵያን ለመውረር ባደረገው ወረራ የተበሳጩት ይታል የበቀል እርምጃው ከአዲስ አበባ አልፎ ደብረ ሊባኖስ ገዳም በመድረስ ቀሳውስትና ምዕመናን መገደላቸውንም ታሪክ መዝግቦታል። ከዚያን ጊዜ ጀምሮ የካቲት 12 በኢትዮጵያውያን ዘንድ በየዓመቱ ይከበራል። የመታሰቢያው ስነ ስርዓት በተለይም በአዲስ አበባ 6 ኪሎ አካባቢ በሚገኘው የካቲት 12 ሰማዕት ቦምቦችን አዘነቡባቸው። ፍንዳታው ያስከተለው ረብሻ ከማረጋጋቱና ፋሽስቶችም የመልሶ ማጥቃት እርምጃ ከመውሰዳቸው በፊት አብርሃ ደቦጭና ሞገስ አሰገዶም በቤተ መንግስቱ የጓሮ በር ሾልከው ለመውጣት ችለዋል። ፋሺስት ጣሊያን በገነተ ልዑል ቤተ መንግስት ወይም የአሁኑ 6 ኪሎ ዩኒቨርሲቲ የተጣለውን አደጋ ተዋናዮች አብርሃ ደቦጭና ሞገስ አሰገዶም መሆናቸውን ተረድተው ስለነበር አማጽያኑን ለሚዝ ማን የሸው አርበኞች እምነት ስላልጣሉባቸው ወደ ሱዳን ለመሄድ ፈቃድ ጠይቀው እንደተሰናበቱም መረጃዎች ያሳያሉ። ከዚያን ጊዜ ጀምሮ የካቲት 12 በኢትዮጵያውያን ዘንድ በየዓመቱ ይከበራል። የመታሰቢያው ስነ በተለይም በአዲስ አበባ 6 ኪሎ አካባቢ በሚገኘው የካቲት 12 ሰማዕታት ሐውልት ስር ይደረጋል። የኬቲቪ ዜናዎች እንደቀጠሉ ነው። ውድ ተመልካቾቻችን አሁን ደግሞ በአጭሩ የምንመለከታቸው የውጭ ዜናዎቻችንን ወደ እናንተ እናደርሳለን። የጊኒ ወታደራዊ ጁንታ የመንግስት ተቋማትን ወደ ወታደራዊ ኃይል ማዋሃዱን አስታውቋል። የምዕራብ አፍሪካዊቷ ሀገር ጊኒን እየመራ የሚገኘውና በኮሎኔል ማማዲ ዱምቡያ የሚመራ ወታደራዊ ኃይል ሀገሪቱን ወደ ሲቪል አገዛዝ በወታደራዊ ኃይል ቁጥጥር ስር እንዲደረግ ትእዛዝ አስተላልፏል። የጊኒ ወታደራዊ ኃይል ጸሐፊ የሆኑት በሪገር አማር ካመራን እንደገለጹት ውህደት ያስፈለገውና የሲቪል አስተዳደሩን ወታደራዊ ኃይሉ እንዲያዝበት የተፈለገው በሀገሪቱ አዲስ መንግስት ለመመስረት እንዲያስችል ነው ብለዋል። በዚህም የሀገሪቱን ወታደራዊ ኃይል ሚኒስትር መስሪያ ቤቶችን ጨምሮ የሀገሪቱን ድንበሮች በጥብቅ እንዲጠብቁ ትእዛዝ መስጠቱ ተገልጿል። የቀድሞ የሀገሪቱ ፕሬዝዳንት የአልፋ ኮንዴን በኃይል ከስልጣን መነሳት ተከትሎ የአፍሪካ ኅብረት እንዲሁም የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኳስ ጊኒን ከአባልነት ማገዳቸው የሚታወስ ነው። የጊኒ ፖለቲካ ቀውስ የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኳስ ዋና አጀንዳ ከሆነ ሰነባብቷል ሲል የዘገበው ቢቢሲ ነው። የሩሲያው ፕሬዝዳንት ቭላድሚር ፑቲን ለሰሜን ኮሪያው መሪ ኪም ጆንጉን የመኪና ስጦታ አበረከቱም። ሩሲያ ሰራሽ ናቸው የተባሉት ተሽከርካሪዎች ምን አይነት ሞዴል እንዳላቸው ባይገለጽም፣ ኪምና እህታቸው ለግል እንቅስቃሴያቸው እንዲጠቀሙባቸው የተበረከተ መሆኑን የሰሜን ኮሪያው ኬሲኤን ዘግቧል። የፑቲን ስጦታ የመንግስታቱ ድርጅት ለፒዮንግያንግ ምንም አይነት የትራንስፖርት ተሽከርካሪ እንዳይቀር ቢያሳለፈውንና ሀገራቸውም የደገፈችውን ውሳኔ የጣሰ ነው ተብሏል። የ40 አመቱ የሰሜን ኮሪያ መሪ ኪም ጆንግ ኡን መርሴዲስ ማይባች 600 ሮልስ ሮይስ ፋንተምና ሌክሰስ ኤልኤክስ 570 የተሰኙና ሌሎች ውድና ቅንጡ ተሽከርካሪዎች እንዳሏቸው ይነገራል። በመስከረም ወር 2023 በሩሲያ ጉብኝት ሲያደርጉም ፕሬዚዳንት ፑቲን ከ2018 ጀምሮ የሚጓዙባትን ሁስሩስ ሊሞዚን እንደወደዷት መግለጻቸውንና ፑቲንም ከኋላ ወንበር እንዲቀመጡ ጋብዘዋቸው አብረው ሲጓዙ መታየታቸው ይታወሳል። ምዕራባውያን ፊታቸውን ያዞሩባቸው ፑቲንና ኪም በተለይም ሩሲያ በ2022 በዩክሬን ጦርነት ከከፈተች በኋላ ወዳጅነታቸውን ማጠናከራቸውን ሲኤንኤን በዘገባው አስፍረዋል። የብራዚሉ ፕሬዝዳንት የጋዛውን ጦርነት ናዚ ከፈጸመው ዘር ማጥፋት ጋር ማነጻጸራቸው እስራኤልን ክፉኛ አስቆጣ። የብራዚል ፕሬዚዳንት ሉላ ዳ ሲልቫ እስራኤል በጋዛ በሐማስ ላይ የምታካሄደውን ጦርነት የጀርመኑ ናዚ በሁለተኛው የዓለም ጦርነት ወቅት ከፈጸመው የዘር ማጥፋት ጋር ካነጻጸሩ በኋላ እስራኤል የዘር ጭፍጨፋውን በማቃለል እናም ፕሬዝዳንቱ የጁዊሽ ሕዝብን አስከፍቷል ስትል ክስ አቅርባለች። በጋዛ ሰርጥ በፍልስጢማውያን ላይ እየተከሰተ ያለው ከሌሎች ታሪካዊ እውነቶች ጋር የማይስተካከል ነው። በእርግጥ እንዲህ አይነቱ ተግባር ሂትለር ጆሾችን ለመግደል የወሰነ ጊዜ ተከስቷል ሲሉ ሉላ በአዲስ አበባ በተካሄደው 37ተኛ አፍሪካ ህብረት ስብሰባ ወቅት ለጋዜጠኞች በሰጡት መግለጫ ላይ ተናግረዋል። የእስራኤል የውጭ ጉዳይ ሚኒስቴር ፕሬዚዳንቱ በሰጡት አስተያየት ምክንያት የብራዚልን አምባሳደር ጠጥቶ እንደሚያስጠነቅቅ አስታውቋል። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ የፕሬዚዳንት ሉላን አስተያየት ደስ የማይልና ስህተት የሆነ ሲሉ ገልጸውታል። ፕሬዚዳንቱ ጦርነቱ በወታደሮችና በወታደሮች መካከል የሚደረግ አይደለም፣ ከፍተኛ ዝግጅት ባደረገ ወታደርና በሴቶችና በህፃናት መካከል እየተደረገ ያለ ጦርነት ነው ብለዋል። እስራኤል በጋዛ እያካሄደች ባለው መጠነ ሰፊ ጦርነት እስካሁን የተገደሉ ፍልስጤማውያን ቁጥር ከ29 ሺ አልፏል ሲል የዘገበው አልጀዚራ ነው። የተወደዳችሁና የተከበራችሁ ተመልካቾች ከገበሬው ቴሌቪዥን የሚተላለፈው የሰዓቱ ዜና አሁንም እንደቀጠለ ነው። በዝርዝር ወደምንመለከታቸው የውጭ ሀገር ዜናዎች እናልፋለን። አሜሪካ፣ እስራኤልና ሐማስ በጋዛ እያደረጉት ያለውን ጦርነት በጊዜያዊነት የተኩስ አቆም እንዲያደርጉ የሚጠይቅ ሰነድን ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት አቀረበች። ዋሽንግተን ሰነዱን ያቀረበችው እስራኤል በመቶ ሺዎች የሚቆጠሩ ፍልስጥማውያን ተፈናቅለው ወደሚገኙባት ራፋ እስራኤል ጥቃቷን እያሰፋች መሆኑን ተከትሎ ነው ተብሏል። አብርሃም በለጠ በዝርዝር ተመልክቶታል፣ እንደሚከተለው ያቀርበዋል ወትሮም የግጭት ወሬ ያጣውም መካከለኛው ምስራቅ እስራኤል ከፍልስጤማውያን ጋር ያላት መፋጠጥም ዘመናትን የተሻገረ ነው። ሐማስ በመስከረም አጋማሽ በእስራኤል በንጹሐን ዜጎች ላይ ያደረሰ የተባለው ድንገተኛ ጥቃት የእስራኤልን ቁጣ ቀስቅሶ በጋዛ የሚኖሩ ፍልስጤማውያንን ሰቆቃ ላይ ጥሏቸዋል። እስራኤል ሐማስን ማጥፋት የዘመቻ ዓላማ ነው ብላ እያደረገች ያለው ጥቃት የጋዛ ፍልስጤማውያንን ህይወት እየቀጠፈም እዚህ ደርሷል። ተይ፣ ላልታጠቁ ዜጎች ተጠንቀቂ ብትባልም እስራኤል እንብዛም ለንጹሐን ፍልስጤማውያን ደንታ ያላት አትመስልም። በዚህ ጥቃት ከ29 ሺ የሚልቁ ፍልስጤማውያን ህይወት ሲያልፍ ከ69 ሺ የሚልቁት ደግሞ ቁስለትና የአካል ጉዳት እንደደረሰባቸው መረጃዎቹ ይጠቁማሉ። የእስራኤልን ጥቃት ሸሽተው ይጠለሉበት ቤት ይጠጉበት ግድግዳ ያጡት ፍልስጤማውያን የሰብአዊ እርዳታ መተላለፊያና መጠጊያቸው ካደረጉ አትራፋ ቢጠለሉም የእስራኤል የጋዛ ዘመቻ የምድር ጥቃቱን ወደ ራፋ ማስፋቱ በመቶ ሺ የሚቆጠሩትን ፍልስጤማውያንን ስጋት ውስጥ የከተተ ሆኗል። እስራኤል የሀማስን አጠፋለሁ ዘመቻዋን ስትጀምር አይዞሽ ከጎንሽ ነኛ ያለቻት አሜሪካ አሁን ደግሞ የእስራኤልን ዘመቻ ወደ ራፋ መስፋት በመመልከት ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት እስራኤልና ሀማስ ጊዜያዊ አስቸኳይ የተኩስ አቁም እንዲያደርጉ የጥሪ ሰነድ አቅርባለች። ዋሽንግተን ይህንን አስቸኳይ የተኩስ አቁም ጥሪ ሰነድ ያቀረበችው የጸጥታው ምክር ቤት ድምፅን በድምፅ የመሻር መብት ያላቸው ሀገራት በጉዳዩ ላይ ውሳኔ እንዲያሳልፉ አልጄሪያ ረቂቅ ሰነድ ካቀረበች በኋላ ነው። ሲኔን እንደዘገበው አሜሪካ ለምክር ቤቱ ያቀረበችው አስቸኳይ የተኩስ አቁም ጥሪ ከሌሎች የጸጥታው ምክር ቤት አባላት ፍላጎት ባጠ ቀረ ጊዜ እንዲፈጸም ፍላጎቷን አንጸባርቃለች ብሏል። አሜሪካ በዚህ የእስራኤል ጋዛ ዘመቻ ከተባበሩ መንግስታት ድርጅት የተኩስ አቁም ጥሪ ስትከላከልላት የቆየች የነበረ ሲሆን አሁን ግን የተኩስ አቁም በአስቸኳይ እንዲደረግ ፍላጎቷን ገልጻለች። ለማደራደርም የምታደርገውን ጥረት በጥፍ እንደምትጨምር ነው ያስታወቀችው። የሀገሪቱ ፕሬዚዳንት ጆ ባይደን አሉት እንደተባለውም ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ባደረግኳቸው የቅርብ ንግግሮች እንዳረጋገጥኩት ለመርኮኛ ልውውጥ የተኩስ አቁም እንዲደረግ ፍላጎት እንዳላቸው ገልጸውልኛል ብለዋል። ተብሏል። በመቶ ሺዎች የሚቆጠሩ ፍልስጤማውያን ተጠልለው ወደሚገኙባት ራፋ እስራኤል ዘመቻዋን እንዳታሰፋ የሚሉ ተቃውሞዎችና ዓለም አቀፋዊ ጫናዎች ቢበረክቱም እስራኤል ግን ሀማስን የማጥፋት ዘመቻ ያካል ነው በሚል የምድር ጥቃቷን ወደ ራፋ ማስፍታለች። ብዙዎች ግን የፍልስጤማውያን ተፈናቃዮች መጠለያ ወደ ሆነችው ራፋ የእስራኤል ዘመቻ መስፋት በሺዎች የሚቆጠሩ ፍልስጤማውያን ሕይወት እንደ ዘበት ይለፍ እንደማለት ነው እያሉ ነው። ዋነኛ የእስራኤል ደጋፊው አሜሪካን ብትሆን አስቸኳይ የተኩስ አቁም ይደረግ እያለች ነው። የጸጥታው ምክር ቤት ውሳኔስ በአስቸኳይ ጋዛ የተኩስ አቁም እንዲደረግ የሚያስገድድ ይሆን የሚለው ከውሳኔው አፈጻጸም በኋላ የሚታይ ይሆናል። ፍልስጤማውያን ግን ሰቆቃቸውን የሚያስቀርላቸው ዓለም አቀፋዊ እጅን ይሻሉ። ገና በጅማሬው ተወዳጅነትን ያተረፈው የቻይናው ሲ919 አውሮፕላን በርካታ የመንገደኞችን አውሮፕላኖችን እንዲያመርት ከተለያዩ አየር መንገዶች ትዕዛዝ መቀበሉ ተገልጿል። ከወራት በፊት በሀገር ውስጥ በረራ ሲያካሄድ የነበረው ይህ የመንገደኞች አውሮፕላን ዓለም አቀፍ ሾ ላይ ለመቅረብ ችሏል። ማዴቦ ግርማ በዝርዝር ተመልክቶታል። ከቅርብ ዓመታት ወዲህ በእድገት አዲል ላይ የምትገኘዋ ቻይና በኢኮኖሚም ሆነ በጦር አቅሟ እያሳየች ያለው ለውጥ አግራሞትን የሚያጭር እየሆነ መጥቷል። ከዓመታት በፊት በከፋ ችግር ውስጥ የነበረችዋ ቻይና አሁን ላይ በዓለማችን ልዕለ ኃያል ከሆኑ ሀገራት አንዷ ለመሆንም በቅታለች። ቻይና አሁን ላይ በምጣኔ ሀብትም ሆነ በጦር አቅሟ ፊታውራሪ እየሆነች መጥታለች። አገሪቷ በአጭር ጊዜያት ውስጥ እንዲህ አይነት ለውጥ ውስጥ መግባቷ ታዲያ ለምዕራባዊያን እንብዛ ምቾትን የሰጣቸው አይመስልም። የዜጎቿ ስራ ወዳድነትና አገሪቷ እየተከተለችበት ያለው ፖሊሲ ለእድገቷ ዋነኛ ግብዓቶች እንደሆነ ይነገራል። አሁን ላይ የቻይና ምርቶች የአፍሪካን ብሎም የአውሮፓን ገበያ እየተቆጣጠሩ ይገኛሉ። ቻይናውያን የሚያስተዋውቁት አዳዲስ የፈጠራ ውጤቶች ከአፍሪካ ባሻገር የአውሮፓ ገበያን እያጥለቀለቀው መጥቷል። ዛሬ ላይ ከጥቃቅን የቴክኖሎጂ ውጤቶች አንስቶ እስከ ትላልቅ የኢንዱስትሪ ምርቶችን የሚመረተው በቻይናውያን እየሆነ መጥቷል። የፈጠራ ውጤቶቿ የማይልቅባት ቻይና በቅርብ ጊዜያቱ ደግሞ በአቪዬሽን ኢንዱስትሪው ላይ ትኩረት በማድረግ እየሰራች ትገኛለች። አገሪቷ በራስ አቅም የተመረቱ የአውሮፕላን ምርቶችን ለዓለም ገበያ እያስተዋወቀች እንደሆነም ለማወቅ ተችሏል። ቻይና በአገሯ ውስጥ ያመረተችው የመጀመሪያው የመንገደኞች ጀት አውሮፕላን ባለፈው ግንቦት ወር ተሳፋሪዎችን ይዞ የተሳካ የመጀመሪያው የንግድ በረራ ማድረጉም ይታወሳል። ሲ919 የተባለው አውሮፕላን ተሳፋሪዎችን ይዞ ከሻንጋይ በመነሳት ወደ ዋና ከተማ ቤጂንግ ማምራቱም አይዘነጋም። ይህ የቻይና የመጀመሪያው የመንገደኞች አውሮፕላን የተሰራው ኮሜርሻል አቪዬሽን ኮርፖሬሽን ኦፍ ቻይና ወይም በምጸራ ቃሉ ኮማክ በተባለው ድርጅት ሲሆን የአውሮፕላን ሞተርን ጨምሮ አንዳንድ ግብዓቶችን ያገኘው ግን በምዕራብ ሀገራት ውስጥ ከሚገኙ የአየር በረራ ቴክኖሎጂ አምራች ድርጅቶችም ነው። ቻይና በኤርባስና በቦይንግ አውሮፕላን አውሮፕላኖች አምራች ድርጅቶች የበላይነት ተይዞ የቆየውን የአቪሽን ገበያ ሰብራ ለመግባት አበክራም እየሰራች ትገኛለች። ባለፈው ጊዜ ከመቶ 30 በላይ መንገደኞችን በማሳፈር ከሻንጋይ ወደ ቤጂንግ ያደረገውን ቀዳሚ የንግድ በረራውን በሶስት ሰዓት ባነሰ ጊዜ ውስጥ ለማጠናቀቅ ችሏል። አውሮፕላኑን ያመረተው ኮማክ የተባለው ተቋም በመጪዎቹ አምስት ዓመታት ውስጥ ብቻ በየአመቱ 150 አውሮፕላኖችን ለማምረት እቅድ እንዲያዘን የተነገረው ገና ከጅማሬው ተወዳጅና ያተረፈው የቻይናው ምርት በርካታ የመንገደኞች አውሮፕላን እንዲያመርትለትም ከተለያዩ የአየር መንገዶች ትዕዛዝ ተቀብሏል። ከወራት በፊት በ ሀገር ውስጥ ብቻ በረራውን ሲያካሄድ የነበረው የመንገደኞች ፕሌን በትናንትናው ሁለት በዓለም አቀፍ ደረጃ ሾ ለማቅረብም ችሏል። በሲንጋፖር በተደረገው ዓለም አቀፉ የአቪዬሽን ሾ ላይ የቀረበው ይህ አውሮፕላን በበርካቶች ተወዳጅነትም ለማግኘት ችሏል። ኤርባስን ጨምሮ በርካታ ዓለም አቀፍ አቪዬሽን ተቋማት የሚሳተፉበት የሲንጋፖሩ ኤርሾ የተጀመረው በፈረንጆቹ 2008 እንደሆነ ቢታወቅም ቻይና ትናንት ያቀረበችው አዲስ ምርት የመጀመሪያው እንደሆነም ተገልጿል። ቻይና በዚህ አጋጣሚ ምርቷን በዓለም ገበያ ማስተዋወቋ በአገራት ዘንዳ እምነት እያጣ የመጣውን የቦይንግ ገበያ ሊገለብጠው እንደሚችልም ባለች እየተነገረ ነው። የቻይና ምርት የሆነው አዲሱ አውሮፕላን በአሜሪካና በአውሮፓ አቪዬሽን ባለስልጣናት እውቅና እንዳልተሰጠው የተነገረ ሲሆን ለዚህም ዋነኛው ምክንያት ደግሞ ቻይና ከአሜሪካ ጋር የገባቸው የፖለቲካ እሰጥ አገባ ሊሆን ይችላልም ተብሏል። ነገሮች በዚሁ የሚቀጥሉ ከሆነ የቻይና አውሮፕላን አምራች ድርጅት የሆነው ኮማክ በምዕራባውያን በኩል ሊያገኝ የሚችለውን ገበያ ዕድል ሊያሳጠው ይችላል የሚሉም አሉ። ከጥቂት ዓመታት በፊት የቻይናው ፕሬዚዳንት ዩጂፒንግ ለማሳያነት በተዘጋጀው የሲ 919 19 አውሮፕላን ሞዴል የአብራሮች ክፍል ውስጥ ተቀምጠው አውሮፕላን የማምረቱን ፕሮጀክት የቻይና ፈጠራ የተሞላበት አንዱ ስኬት ነው ሲሉም ተደምጠው ነበር። የተወደዳችሁ ተመልካቾቻችን፣ የሀገር ውስጥና የውጭ ዜናዎቻችን ከገበሬው ቴሌቪዥን ወደ እናንተ ሲደርሱ ቆይተዋል። ስለተከታተላችሁ እናመሰግናለን። አብራችሁን ስለቆያችሁ በድጋሚ እያመሰገንን ዜናዎቹን ወደ እናንተ በማቅረብ ወይን ሸዘው ዴናኒ ማብታሙ አብርሃም ነበር ንቀሪ ጊዜያችሁ አማሪ ሰመረ ይሁን ሰላም።